ውድ የመንፈሳዊ ታሪክ አፍቃሪዎች ዛሬ የምንተረክላችሁ ግል የዓለማዊ ጦር አዛዥነትን ክብር በመንፈሳዊነት ጽናት ለሰማዕትነት ወደ ማድረግ የቀየረውን የቅዱስ መርቆሬዎስ አቡ ሰይፈንን ታሪክ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስንክሳር እንደሚያስረዳው ታላቁ ሰማዕት ኅዳር 25 ቀን በታላቅ ክብር የሚታሰብበት ዕለት ነው። የአቡ ሰይፈን ታሪክ የሚያጠነጥነው በነዛ ክፉ ዘመናት ጀግንነትን እና ብርታትን ይዞ የሰማዕትነትን አክሊል መቀዳጀቱን ነው። ሁሉን በጊዜው ስትሰራው ከአንተ የሆነው መልካም ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ስሙ የአብ ወዳጅ ወይም የክርስቶስ አገልጋይ ተብሎ የሚተረጎምለት ቅዱስ መርቆሬዎስ ወላጆቹ በመጀመሪያ አረማውያን ነበሩ። አስሊጥ በምትባል ሀገር የተወለደውና በሮሜ ያደገው ይህ ቅዱስ የክርስትና ብርሃን በቤተሰቦቹ ላይ የፈነጠቀው በአያቱና በአባቱ ነበር። አያቱና አባቱ አውሬ በማደን የሚተዳደሩ ሲሆኑ አንድ ቀን እያደኑ ሳለ ገጸ ከለባት ወይም የውሻ መልክ ያላቸው ሰዎች መጥተው ፊት ለፊት አገኟቸው። በዚህም አያቶች በሉት። በዚህ በኋላ መልአኩ ተገልጦ የመርቆሬዎስን አባት ዙሪያውን በእሳት ከከለለ በኋላ ከእርሱ የሚወጣ ቅዱስ አለና እንዲያት ነኩት ብሎ ገጸ ከለባቱን አዘዛቸው። አባቱም ይህንን ተአምር ባየ ጊዜ አደነቀ። አውሬዎቹም ታዘው ገራሞች ሆኑና ወደ ቅዱስ መርቆሬዎስ አባት ሂደው ሰገዱለት። ይህን ተአምር ያዩ ወላጆቹ ክርስትናን ተቀብለው አባቱ ኖህ፣ እናቱ ደግሞ ታቦት ተብለው ተሰየሙ። ልጃቸው ፒሉፓደር ከሚለው አረማዊ ስሙ ወጥቶ የአብ ወዳጅ ወይም የኢየሱስ ክርስቶስ አገልጋይ የሚል ትርጉም ያለውን መርቆሬዎስ የሚለውን የመጠመቂያ ስም አገኘ። የእግዚአብሔር ኃይል ስለነበረበትም እጅግ ኃያል ተዋጊ ሆነ። ዜናው በሮም ሁሉ ተሰማ። የሮሜው ጣዖት አምላኪ ንጉሥ የአባቱን ሽመት በማውረስ የሰራዊት አለቃ መኮንን አድርጎ ሾመው። የውሻ ፊት ያላቸው አብረው ያገለግሉ ስለነበር ሁሉም ይፈራ ነበር። ንጉሱ የመርቆሬዎስን አባት ወደ ጦርነት ከላከው በኋላ ሳይመለስ ስለቀረ ሚስቱን ሊያጋባት አሰበ። የመርቆሬዎስ አባትም የመርዶሳውያን አገር ሁሉ ገዢ በነበረው ንጉሥ ተይዞ ቢማረክም ገዢው ክርስቲያን መሆኑን አይቶ አከበረው። ቆይቶም በሀገሩ ላይ ሾመው። ሚስቱም ጠፍታ ከሀገሯ ወታ ሄዳ ስለነበር ከባሏ ተገናኝተው በዚያ መኖር ጀመሩ። መርቆሬዎስም አባቱና እናቱ ከሞቱ በኋላ ንጉሡ በአባቱ ፈንታ በመርዶሳውያን አገር ላይ ሾመው። መርቆሬዎስ መኮንንነት በተሾመ ጊዜ ገጸ ከለባቱ አብሮት ነበር። ለመዋጋት በወጣ ጊዜ የቀድሞው የአራዊት የሆነ ተፈጥሮውን እግዚአብሔር ይመልስለት ስለነበር ማንም አይቋቋመውም ነበር። ለቅዱስ መርቆሬዎስ ታላቅ የድል አድራጊነት ኃይል ተሰጠውና ዜናው በሁሉም ሀገር ተሰማ። በሮሜ ሀገር ጣዖትን የሚያመልከው ዳኬዎስ የበርበር ሰዎች ጋር ጦርነት ሲገጥም እጅግ ቢበዙበት ፈራ። ቅዱስ መርቆሬዎስም በጦሩ መሃል የተሳለ ሰይፍ የያዘ የእግዚአብሔር መልአክ ተገልጦለት ስላየ እግዚአብሔር ያጠፋቸዋልና አትፍራ አለው። መልአኩም ሰይፉን ለቅዱስ መርቆሬዎስ ሰጠው። ጦርነቱን ድል ባደረክ ጊዜ እግዚአብሔርን አስበው ብሎም ነገረው። ጦርነቱን ድል አድርጎ ሲመለስ መልአኩ ድጋሚ ተገልጦለት ለምን የፈጣሪህን ስም ረሳህ? አለው። ከጦርነቱ በኋላ ንጉሥ ዳኬዎስ ለጣዖታቱ እጣን በማሳረግ ላይ በዓልን አደረገ። ቅዱስ መርቆሬዎስም በዚያ ስላልተገኘ ለጣዖታቱ እጣን በማሳረጉ እንዳልተባበረ ንጉሱ ሲያውቅ መልእክተኞቹን ልኮ አስመጣው። ንጉሱም ከእኔ ጋር ለምን አታጥንም ባለው ጊዜ ቅዱስ መርቆሬዎስ ትጥቁንና ልብሱን አውልቆ ከወረወረለት በኋላ ክብር ይግባውና አምላኬ ኢየሱስ ክርስቶስን ፈጽሞ አልክደውም፣ ለአንተም ጣዖቶች ለእነዚህ ለረከሱ አልሰግድም ይለዋል። ንጉሱም ተናዶ ልዩ ልዩ ስቃዮችን ማሰቃየት ይጀምራል። ንጉሱ ስለ መርቆሬዎስ ብለው የአገሩ ሰዎች እንዳይነሱበት ፈርቶ በብረት ችንካር ቸንክሮ የቀጰዶቅያና የእስያ ክፍል ወደ ሆነች ወደ ቄሳሪያ በደብዳቤ የላከው፣ በዚያም እጅግ ካሰቃዩት በኋላ ንጉሱ ዳኬዎስ እንዳዘዘ ኅዳር 25 ቀን አንገቱን በሰይፍ ቆረጡትና የሰማዕትነትን ተጋድሎውን ፈጸመ። የሕይወት አክሊልን ተቀዳጀ። ባለም ሁሉ አብያተ ክርስቲያናት ታነጹለት። እግዚአብሔርም ድንቅ ድንቅ የሆኑ ተአምራትን በቅዱስ መርቆሬዎስ ስም አደረገ። ብዙ ተአምራቱም አንዱ የቄሳርያው ሊቀ ጳጳስ ባስሊዮስን ረድቶ ከሃዲው ዑልያኖስን የገደለበት ነው። ዑልያኖስ ነግሶ የክብር ባለቤት ጌታችንን ክዶ ጣዖታትን በማምለክና ክርስቲያኖችን በማሰቃየት ጊዜውን ሲገፋ፣ የቄሳርያው ሊቀ ጳጳስ ባስሊዮስም አስተምሮ ሊመልሰው ወደ ንጉሡ ቢመጣ ክብር ይግባውና ዑልያኖስ ጌታችንን ሰድቦ ባስሊዮስንም አሰረው። ባስሊዮስም በእስር ቤት ሳለ ቅዱስ መርቆሬዎስ ስዕል ፊት ቆሞ ጸለየ ስዕሉም ወዲያው ተሰወረው ያን ጊዜ ወደ ከኀዲው ንጉሥ ዑልያኖስ ዘንድ ሂዶ በጦር ወግቶ ገደለውና ወዲያው ስዕሉ ወደ ቦታው ተመለሰ ከጦሩም አንገት ደም ይንጸፈጸፍ ነበር ቅዱስ ባስልዮስም ከኀዲውን ንጉሥ እንደገደለው አውቆ የክርስቶስ ምስክር ጌታዬ ይህን የእውነት ጸር የሆነ ዑልያኖስን ገድልከውን አለው ስዕሉም ያን ጊዜ አዎን እንደሚል ራሱን ዘንበል አደረገ። ቅዱስ ባስልዮስ ደስ ብሎት እግዚአብሔርን አመሰገነ። ሌላው ሰማዕቱ ቅዱስ መርቆሬዎስ በተአምሩ ከእስልምና መልሶ ክርስቲያን ያደረገው አንድ እስላም ሰው አለ። ይኸውም የቅዱስ መርቆሬዎስ ቤተ ክርስቲያን በተሰራችበት በምስር አገር የሚኖር ከመሳፍንት ወገን የሆነ ወጣት ነበረ። ከብዙዎች ሰዎች ጋር ሆኖ ወደ ሙሐመድ መቃብር ለመሄድ እንዳሰበ ለአባቱ ሲነግረው ስንቅ ሰንቀው በሰላም ወደ መካ መድን አሸኙት። መካደር ሰው ስራቸውን ፈጽመው ወደ ቤታቸው እየተመለሱ ሰባ ቀን ተጓዙ። በሌሊት ሲጓዙ ስለ ስጋዊ ግዳጃ እስላም ወጣት ከግመል ላይ ወርዶ ለመጸዳዳት ዘወር ሲል እነሱም አብሯቸው የሚጓዝ መስሏቸው ስለነበር ባልንጀሮቹ በበረሃ ውስጥ ትተውት ጠፉ። እርሱም ወዴት እንደሚሄድ ስላላወቀ አራዊትም እንዳይበሉት ፈርቶ እጅግ ደነገጠ። በዚያ ጊዜ በምስር አገር በአባቱ ቤት አቅራቢያ ያለች የሰማዕቱ ቅዱስ መርቆሬዎስን ቤተ ክርስቲያን አስታውሶ በልቡ ቅዱስ መርቆሬዎስ እንዲያድነው በመለመን ተሳለ። ወዲያውም ቅዱስ መርቆሬዎስ በፈረሱ ተቀምጦ ወደ እርሱ መጣና ከወዴት ነህ ከዚህ በበረሃ ውስጥ እንዴት ጠፋህ? አለው። ወጣቱም የሆነውን ነገረው። ቅዱስ መርቆሬዎስም ና በኋላዬ በፈረሱ ላይ ተፈናጠጥ አለውና በአየር ላይ እየበረረ በምስር አገር ወዳለች ቅዱስ መርቆሬዎስ ቤተ ክርስቲያን ውስጥ እንደ አይነ ጥቅሻ አደረሰውና እንደተዘጋች በውስጡ አስገባው። በዛም ተሰወረው። ይህም ወጣት በኋላ አምኖ ተጠምቆ ብዙ ሰማዕትነትን ተቀብሏል። ገዳምም ገብቶ ብዙ ከተጋደለ በኋላ እንደገና ወደ አገሩ ተመልሶ ብዙዎችን ወደ ክርስትና አምጥቷል። በቅዱስ መርቆሬዎስ ስምም ቤተ ክርስቲያን አሰርቶ አበምኔት ሆኖ ብዙ መነኮሳትን አፍርቷል። ለልዑል እግዚአብሔር ምስጋና ይሁን። እኛንም በአማላጅነቱ የምናምን ኦርቶዶክሳውያንን ልጆቹን ቅዱስ መርቆሬዎስ በጸሎቱ ያድነን። በኋላም የቅዱስ መርቆሬዎስ ገድል ለእኛ ለጽናት ለትሕትናና ለድል በኋላም ቢሆን እግዚአብሔርን የማስታወስ ታላቅ ምስክርነት ይሰጠናል። የእርሱ ኃይል በመንፈስ ሰይፍና በሥጋዊ ሰይፍ የታጀበ ሲሆን የእግዚአብሔር ፍትህ በምድር ላይ ሲዛባ ቅዱሳኑ ዝም እንደማይሉ በግልጽ ያሳያል። የሰማያቱ ቅዱስ መርቆሬዎስ ረድኤት በእኛ ላይ ይኑር ለዘላለሙ አሜን። የቅዱስ መርቆሬዎስ ወዳጆች፣ ቀደም ሲል ያሰማኋችሁ የቅዱስ መርቆሬዎስን ገድል ነበረ። ይህ ገድል የቅዱስ መርቆሬዎስ ስዕሉ ሂዶ ከሃዲውን ንጉሥ እንዴት ገድሎ እንደመጣና አንድ ከኛ ሃይማኖት ወገን ያልነበረን ወጣት እንዴት አድርጎ ወደ ሃይማኖት እንደመለሰው የሚያሳይ ገድል ነበሩ። እናንተ ያደረስኩት እንግዲህ ከነገወዲያ ቅዱስ መርቆሬዎስ መሆኑ ይታወቃል። ይህን የቅዱስ መርቆሬዎስን በዓል ለማክበር ሁላችንም ኦርቶዶክሳውያን በቅዱስ መርቆሬዎስ ቤተክርስቲያን ባለበት እንደምንሰባሰብና ከበረከቱ ተካፋይ እንደምንሆን ይታወቃል። እንግዲህ ቅዱስ መርቆሬዎስ ነገ ወዲያ በ25 ነው የሚከበረው፣ ዓመታዊ በዓሉ ነው። በየቦታውና በየአካባቢው አለም ቅዱስ መርቆሬዎስ መ ሲሉት ገና ስሙን በትክክል እንኳን ሳይጠሩ ገና መ ብለው ሲጀምሩ ፈጥኖ የሚደርስ ከጭንቅ የሚደርስ ሰማዕት ነው እንደሚሉት፣ አባቶቻችን ደግሞ ከቅዱስ ጊዮርጊስ ቀጥሎ የሊቀ ሰማዕትነትን ጸጋ የተሰጠው ወይም የሊቀ ሰማዕትነትን ዋጋ የተሰጠው ቅዱስ ሰማዕት ነው ይላሉ፣ ቅዱስ መርቆሬዎስን ማለት ነው። ለማንኛውም እንኳን ለዓመቱ በሰላም አደረሳችሁ፣ እንኳን ለቅዱስ መርቆሬዎስ በዓል በሰላም ለመድረስ አበቃችሁ እላለሁኝ። ይህን ታሪክ እንደሰማችሁ እንዲሁ ደግሞ ዩቲዩባችንን ቻናሉ ሰብስክራይብ ማድረግ ቪዲዮዎቹን ደግሞ ላይክ ማድረግ እንዳይረሳ አላለሁኝ። እስካሁን ድረስ አብራችሁ ስለቆያችሁ ስለተከታተላችሁ የቅዱስ መርቆሬዎስ ረድኤቱ በረከታ የለያችሁ አይለን ሁላችንም እንበያለንበት። ቅዱስ መርቆሬዎስ ይጠብቀን። በአማላጅነቱ በረድኤቱ አገራችንን ኢትዮጵያን ወደ ሰላም ወደ ፍቅር ወደ ክብር ይመደስልን። ክፉዎችን ሁሉ የያዝልን። ለቀጣይ ዓመት ደግሞ ደርሰን ስሙን እንድንጠራና እንድናወድሰው። ቅዱስ መርቆሬዎስ ይርዳን፣ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግር ድንግል ወለ መስቀሉ ክቡር አሜን። ይቆየን። ሁሉን በጊዜው ስትሰራው ከአንተ የሆነው መልካም ነው።